አሰላሙ አሌይኩም ወረህመቱላሂ በረካቱ ውድ ቻናል ቤተሰቦች እንዴት ናችሁ? ከእኔ ያለሁት ሰላም አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ ብያለሁ። ዛሬ እንግዲህ ሙሉ የቤት እቃ የመጣውን ከነዋጋው እነግራችኋለሁ። ቪዲዮ ላይክ ላይክ በማድረግ ጀምሩት፣ እንዲሁም ሸር እያደረጋችሁ ከኪችኑ ስንጀምር ኪችኑ ኤል ነው እንደምትመለከቱት በጣም ለየት ያለ ኪችን ነው በኤችዲኤፍ የተሰራ ነው። በለበሰ ውድ ተመልካቾች እንደምታዩት ከዚህ ጋር እንኳን ያለው ዲዛይን በጣም ነው ያመረበት ማለት ነው። የራሱ ብረት አለው። ያኔ አስ አርግልኝ ያለች ህቴ ፓርቲሽን አንድ ከፍለላታል። አሁን የተለያየ ትላልቅ እቃዎችን ለማስቀመጥ እንዲጠቅም በሚል ያኔ ፓርቲሽኑን አላበዛ ነው ማለት ነው። እንደምታዩት ያኔ ፓርቲሽኑን ሁለት ሶስት ማድረግ ይቻላል። ግን አሁን ትላልቅ እቃዎች ላይ አያስቀምጥም። ያኔ ፓርቲሽኑ በበዛ ቁጥር እዚህ ጋር ደግሞ ሁለቱ ባንድ ነው የምንከፍተው በዛዛው መሰረት የተሰራ ነው። እንደምታዩት የተለያዩ ትላልቆች ነገሮች አሁን ትሪ ሰርቪስ ነገር ከጀርባ ማስቀመጥ ይቻላል። አሁን ፓርቲሽን ብናስገባበት ራሱ አይይዝላትም። ወደዚህኛው ስንመጣም እንደ እንደዚሁ ሁለት ተከፋሽ እዚህ ጋር እናገኛለን። ብረቶቹ ራሱ ውበት ነው የሰጡት። እንግዲህ ለእናንተ አይታቸው ፍረዱ አይታችሁ እስከ መጨረሻው ድረስ ኮሜንት እንድትሰጡ እንፈልጋለሁ። እንደምታውቁት እዚህ ጋር አንድ ፓርቲሽን እናደርግ ነው። የዚህ ክላስ በጣም ትልቅ ነው፣ ግን አፉ ጠባብ ወደ ሰፊ ነው የሚባለው ታውቁታላችሁ። እዚህ ጋር አፉ ጠባብ ይላል እንጂ ከዚህ ጋር ያለው ኮርነሩ በጣም ትልቅ ነገር ነው ውስጡ ላይ ያለው። ከዚህ ጋርም ሁለት ተከፋች እናገኛለን። በነገራችን ላይ ይሄ ሙሉውን ዘጠኝ ተከፋች ነው። ከላይም ከታችም ዘጠኝ ነው፣ ከላይም ዘጠኝ ነው። አስራ ስምንት በር ማለት ነው። ከዚህ ጋርም ደግሞ እንደዚህ አንድ ፓርቲሽን እናገኛለን እና እንደምትመለከቱት ውዶቼ ቶፕ ራሱ በአንደኛው ላይ የተጠቀምንላት እዚህ ጋር እየከሰፈች እዚህ ጋር እስቶ ማስቀመጫ ይሆናል። አሁን አብሮ መሆን አይች አብሮ እንኳን ላለማድረግ ሲቻል እዚህ ጋር ማድረግ ይቻላል ማለት ነው። እንደምታዩት የዚህ ራሱ በሩ ጠባብ ይመስላል እንጂ ውስጡ ላይ በጣም ትልቅ ነው። እኔ ማዕዘን ላይ ስለሆነ የሚገባው እንዲያውም ገብቼ ላሳያችሁ በጣም ትልቅ ነው። ከማንኛውም ክላስ ጋር አይነካከም። ይሄ አፉ ጠባብ ብሎ ትልቅ ነው። ኮርነር ላይ የሚሆነው ነው። ኮርና ላይ እንድክ እንደ ላይኛው ሳይዝ ማለት ነው። ኮርና ላይ የሚሆነው እንደምትመለከቱት ኔን ራሱ ይዞ ሌላ እና ውዶች፣ እንደምትመለከቱት ይሄ ነው ትልቅ ነው። እንግዲህ አይታችሁ እናንተ ደግሞ አስተያየት ስጡበት። አስተያየታችሁን እንፈልጋለሁኝ ውድ ተመልካቾቼ ቶፕ ራሱ በአንደኛው ነው የተጠቀምላት። ላምኔቱ ከዚህ ጋር ሲጀመር ይሄ ሁለቱ በአንድ ነው የሚከፈተው። አሁን ትላልቅ ባሌዎች የተለያዩ ነገሮችን ማስቀመጥ ይችላል። 20 ሊትር ባሌ ማስቀመጥ ይችላል። 25 ሊትር እንደዚህ የተለያዩ ነገሮችን ሹካ፣ ማንኪያ፣ ማያዣ መሳቢያ ሰርታናላታል። በዛዛ መሰረት በጣም ለየት ያለ ኪችን ነው እንደምታዩት ከዚህ ጋርም እንደዛ ሁለት በር በአንድ የሚከፈት እናገኛለን። ዳርና ዳር ላይ አሁን የተላለ ነገሮችን ለማስቀመጥ ስለሚጠቅም ሁለቱ ባንድ መከፈቱ በጣም አሪፍ ነው። አሁን አንዷ ለብቻ ብኮን ባሌ ብቻ ዱላ ጸጥ ነው ምትለው፣ ምክንያቱም ፓርቲሽን ይዛታል ቋሚው ማለት ነው እና ይህንን በመታሰበን ትሰራላት። ከዚኛውም ጋር ክላስ ኤሏ እንደዚሁም ሁለት ባንድ እናገኛለን። ወደዚህ ጋር ደግሞ ያለችው አንዷ ለብቻ ቁልፍ አርግል ይብላለ፣ የተለያዩ ነገሮችን ማስቀመጫ ማለት ነው እንደምትመለከቱት አሁን ማርቅ ቤት የመሳሰሉትን ነገር ማስቀመጥ እንችላለን ማለት ነው። በቁልፍ ነው አድርግልኝ ያለችው አንዷን በቁልፍ አድርግ ያለው በፓርቲሽን ከፍዬ እንደምትመለከቱት በጣም የሚያምር ኪችን ነው። በችዴፍ የተሰራ በአንደኛው ማቴሪያል ማለት ነው። እናንተ ታውቁታላችሁ ማቴሪያሉን። እቺ ደግሞ ወደ ስንመጣ የተቆረጠች ናት። ያለ ሜትር ነበርና የተሰራቸው እቴ ከጎን እንዲሆንልኝ ብላ በዛዛ መሰረት ሰርታንላታል። በፓርቲሽን ክፈል ብለኛለ ከፍዬላታለው። ፓርቲሽኗን ስንፈልግ ማንሳት እንችላለን፣ ትንፈልግ ደግሞ ፓርቲሽኑን መጠቀም እንችላለን። እሺ ደግሞ ዋጋዋ አብራን እሱ ጋር የታሰበችው ዋጋቸው በአንድ ላይ አርባ ሁለት ሺህ ነው የተሰራላት በናምኔቱ ስፋቱ በአምሳ በአንደኛው ማቴሪያል ሙሉ የቤት እቃ ታዘዛችሁ ዲስካውንት አደርጋለሁኝ። ወደ አልጋው ስንመጣ አልጋው ሜትር ከ50 ባለ ሁለት ኮሜድ ነው። ከግርጌውም ከራስጌውም አንድ አይነት ዲዛይን የሆነ በጣውላ የተሰራ ማለት ነው። በጨርቅም መሰራት ይቻላል። እህቴ በተዛዛ መሰራት በጣውላ ነው የሰራንላት። ከፍራሹም ጋር ነው ይዤላቸው የመጣሁት። እንግዲህ እንደምታዩት ምርጥ አልጋ ነው ማለት ነው። ባለ ሁለት ኮሜድ ነው። አንዷ ኮሜድ ኮም ሄድ ነው እንደመዋቢያ የምንጠቀማናት። ይህ ሲያልፍ ሁለት ሜትር ከ30 ምናምን ነው እንደው ከአርባ ምናምን ይገባል ማለት ነው ስፋቱ ከዚህ ጋር እንደምታዩት ኮሜድኖ አንድ አይነት ሆኖ ሳይዙ ግን መዋቢያ ነው የፈለገችውና፣ መዋቢያ ነው ያረግንላት። አንድ መሳቢያ አንድ በር አድርገንላታል። እንደምታዩት በጣም ለየት ያለ ኮሜድኖ ነው ነው ካልጋው ጋር ራሱ ማች ነው ቀለሙ የተቀባላት። ከግርጌውም ያለው ዲዛይን እንደምታዩት በጣም የሚያምር ነው። ከዚህ ጋር ያሉት ራሱ በጣም ነው የሚያምሩት የጎሉት ማለት ነው። በቀለም ነው ያደረግናቸው። እነዚህ በጣም ለየት ለየት ያሉ ናቸው። እንደምታዩት ወደዚህኛው ስንመጣ ወደዚህኛው ኮሜድ ነው፣ ይኛውም ኮሜድ ነው በመሳቢያ እና በበርና ያረግ ነው። እንደምታዩት ማለት ነው ጉዶቼ፣ በጣም ለየት ያለ ነው አልጋው። የዚህ አልጋ ደግሞ ከነ ሁለት ኮሜድ ነው ከአንድ መዋቢያ፣ አዚች ጋር አምፖል አላት፣ ይታሰርላታል ማለት ነው በኋላ ላይ ከነ ማብሪያና ከነ ማጥፊያዋ። የዚህ ዋጋ ደግሞ ሰላሳ አምስት ሺ ነው፣ ባለ ሁለት ኮሜድ ነው እንደምታዩት በጣም ለየት ያለ አልጋ ነው ውዶቼ። እና ላይክ ሰብስክራይብ ማድረግ እንዳትረሱት እንዱም ሼር እያረጋችሁ ሐሳብ አስተያየታችሁንም እንድትሰጡኝ ፈልጋለሁ ኮሜንት ላይ። እቺ መጽሐፍ መደርደሪያ እንደምትመለከቷት በጣም ለየት ያለች ነች። ብዙ መደርደር የምችል ነች ማለት ነው ከግራ ከቀኝ። መጽሐፍ የተለያዩ ደብተሮችን ቁርአንን መደርደር እንችላለን። አሁን መጽሐፍ ምናምን ከላይ ካረግን ቁርአን ከስር ጋር ካለችው ጋር ማረግ እንችላለን ማለት ነው ከበሯ ጋር ቦታችን የምትከፈተው እዚህ ጋር ቁርአን የተለያዩ ነገሮችን ማስቀመጥ እንችላለን። አሁን ከላይ የተለያዩ መጽሐፎችን ነገር ከሆነ የምናስቀምጠው በጣም አሪፍ ናት። ለመጽሐፍ ለደብተር ቀለል ያለች ናት። የዚህ ዋጋ ደግሞ ስድስት ሺ ብር ነው ማለት ነው የሰራንላት በጣም የምታምር መደርደሪያ ነች። ለየት ያለች ነች። በጣም በብዛት መያዝ የምትችል ነች። የሁለት ቤት የሶስት ልጅ ትይዛለች ማለት ነው የሁለት ቤት ይዘት ቢልል ነበር። ይህንንም ወንበር ይዘንላት መተናል። ወንበሮች እነዚህ ለፀሐይ መሞቂያ ነው የፈለገችው እና በጣም በሚያማምሩ ነው። እንደ ሶፋ ነው ራሱ ድርጃቸው እንት ንግራቸው ውፍረታቸው አስተማማኝ ነው ማለት ነው። የዚህ ደግሞ ዋጋ አንድ ሺ ሁለት መቶ ነው አንዱ ማለት ነው። ሁለት ነው ለሱ አይገዛንላት ሁለት ነው እንፈልገው ብላ ይህ ሙሉ የቤት እቃ ታዘዛቸው፣ ዲስካውንት እናደርጋለን። ሙሉ የቤት እቃ ተሆነ የምታዘዙት ማለት ነው። ይሄ ደግሞ ቁምሳጥን ስንመጣ ባለ አራት ተከፋች ነው ባለ ተንሸራታች የሚባለው ነው ማለት ነው። እንደምትመለከቱት ለየት ያለ ቁም ሳጥን ነው። ስፋቱ ራሱ ከዚህ በአምሳን የሰራንለህቴ በትእዛዟ መሰረት በአምሳን የሰራላት ሁለቷ ተከፋች ራሱ አብራው ነበረ፣ ግን ቦታ አይበቃኝም ብላ አራቱ ለብቻ ነው የተቀባው ማለት ነው። ስፋቱ ራሱ የጎኑ እንደምታወት በጣም ጥልቀት አለው። ተንሸራታችሁ በር እንደምትመለከቱት ያውና መሀል ላይ መስታወት አድርገንላታል። በጣም ለየት ያለ በር ነው። ሁለቱን መተላለፍ ይችላል ማለት ነው። መሀል ላይ ማስተላለፍ እንችላለን፣ እንደዚህ እንደምትመለከቱት። እና አሳብ አስተያየት አላችሁ ኮሜንት ላይ ፈልጋለሁ። ኮሜንት ላይ ስቱን ከዚህ ሁለት መደርደሪያዎች እናገኛለን። የተለያዩ ልብሶችን ማስቀመጫ ለሶስት ተከፍሏል። ስንፈልግ ፓርቲሽኑን ማንሳት እንችላለን። ስትፈልግ ደግሞ ፓርቲችን መጠቀም እንችላለን። ከታች ጋር አንድ መሳቢያ አድርጌላታለሁ። ለዚህ በስላይደር እንደምታዩት ብረቱ ራሱ አይከላም። ይሄ ብረቱ የተንሸራታች በሩ ማለት ነው። አብዛኛውን ጊዜ የምትጠይቁኛላችሁ የተንሸራታች በሩ ይወርቃል የምትሉኛላችሁ፣ አይወርቅም። እንደምትመለከቱት ወደ መስተዋቷ መስተዋቷ ራሱ ሙሉ ነው ያደረግንላት። ከዚህ ጋር ስንገፋው እንደዚህ ይሄዳል። ውዶቼ ከዚህም ጋር ስንከፍተው እንደዚሁ መደርደሪያ እናንተ እናገኛለን። ያኔ መደርደሪያውን ሱ መስቀያም አለ። ሱ መስቀያውን ስጠቀም ስጠቃም መደርደሪያዎችን ማንሳት ትችላለች። ከዚህ ጋር ደግሞ መሳቢያ አለው። ሚስጥር ኪስ ያለው መሳቢያ እንደምታወት አሁን ወደጨ አሁን አይ አይ አስነቃም። ስትስቡ ግን ከታች ጋር የተለያዩ ነገሮችን ማስቀመጥ እንችላለን። ወርቅ በቃ የተመሳሰሉ ነገሮችን አሁን ከሰው መሰወር እንችል እዚህ ጋር ማድረግ እንችላለን በማያስነቃ መንገድ ብዙ ዕቃ መያዝ የሚችል ነው እንደምታዩት፣ ራሱ አያስነቃም። እስከታይ ድረስ ነው ሙሉ ሆን ብሎ ያኔ ያየው ሰው ብቻ ነው ሊያውቀው የሚችለው። እና ውዶች ላይክ፣ ሼር እንዳትረሱ። እንዲሁም እንደውም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና የዚህ ዋጋ በአራቱ ለብቻው በሁለቷ፣ ባንድና ደግሞ ሁለቷ ጋር ባለ ስድስት ነው አብረን ያወጣንላ ሂሳቡ የዚህ ሁለቱ በተንሸራታች ባለ ስድስት ተከፋች ሆኖ በአንድ ላይ ይሄውን አራት ነው። ከላይ በኩል ያለች እች ነጫ እች ጋር ማለት ነው አብሮ ነው ሂሳቡ አይታሰበላት። እና ውስጡ በተቀባዩ እንደምትመለከቱት በጣም ለየት ያለ ቁም ሳጥን ነው። ፓርቲሽኑ ትፈልግ ማንሳት እንችላለን። አሁን የተለያዩ ልብሶችን ለመስቀል ተሆነ የተፈለገው ፓርቲሽኖቹን አንስተን እንድማድረግ እንችላለን። ከዚህ ጋር ሁለት ሁለት በሮች በአንድ ላይ የሚከፈቱ አሉ በጣም የሚያምር ቁም ሳጥን ካልጋው ጋር ማች ነው። ወደዚህ ሲኛት ስንመጣች ባለሁለት ተከፋቿ ከባለ አራቱ ጋር የተሰራች ነበረች። ከጎን ጋር አብራ ነበር ሂሳብ ራሱ ይወጣላት የነዚህ ሁለቱ ባንድ ላይ ሂሳብ 47000 ብር ነው ማለት ነው። ባለ ስድስት ተከፋች ታንሻራታቹ ያኒ ታንሻራታቹ ሲሆን ዋጋ ይጨምራል። ታንሻራታቹ ካለላው ግን ያን አክለ አይጨምርም። ደግሞ የተለያዩ በብዛት ልብስ እንድናጣጣፍ ለሶስት ከፍለን ላታል ማለት ነው። አሁን የተለያዩ የህፃናት ልብስ ከሆነ እስከፈለግ ነው ድረስ መደርደር እንችላለን። ከታችም ጋር አለው። ከዚህኛውን በር ስንከፍት እንደዛው የተመሳሳይ እናገኛለን፣ መደርደሪያ ከዚህ ጋር ማለት ነው። ከላይም ጋር ስንከፍተው እንደዛው ሁለት በአንድ እናገኛለን። የተለያዩ ብርድ ልብሶችን መስቀያ ይሆናል። ስፋቱ በነገራችን ላይ አንድ ነው። ያ ጋር የሚለየው ምንድን ነው? ቀለም ጠርዙ ላይ ብቻ ነው እንጂ ስፋቱ ራሱ ትልን አምስት ሳንቲም መሆኑ በእጅ ለክችል አሳያቸው በአምስት ሳንቲም ስፋት ነው የሰራንላት። በአርባ ከሆነም ዋጋው ላይ ይቀንሳል። ያን ይህ እንደሰዛችሁ ነው። ወደ ባለሶስት ስንመጣ ባለሶስቷ ኮንፈርት ባላት ይህም በአምሳ ስፋት የተሰራ ነው። ሜትር ከስልሳ ነው ጎኑ፣ በዛው በአምሳ ነው። ለአራት የተከፈለ ነው። ከታች ጋር ያለው ማለት ነው። ከታች ጋር ስታለው ድረስ ለአራት መደርደሪያ የተከፈለ ነው። ውዶቼ እንደምታዩት በጣም ለየት ያለ ቁምሳጥን ነው። ሶስት መድር መሀል ላይ መስተዋት እናገኛለን። መስተዋቱ ያኔ አሁን አይሰበርም። ይሄ ከዳር ተሆነ የሚለጠፈው ሱ መስቀያ ጋ እናገኛለን። ያኔ መስተዋቱ አሁን ለምሳሌ ይሄ ቢወዲቅ የተለያየ ነገር አሁን ቢሰበር ባዶ ቦታ አይሆንም ማለ የመስተዋቱ ቦታ አልተቀረጸለትም። ከዛው ላይ ልጠፍና ያደረግ ነው። በትእዛዟ መሰረት ያኔ አሁን እንደ ትእዛዛችሁን አብዛኛውን ጊዜ የምንሰራው ከውስጥ ማርግልኝ የምትሏላችሁ ከውስጥ እናደረጋለን። ከዚህ ጋር ሱ መስቀያ ላይ እንደምታዩት የተለያዩ ልብሶችን መስቀል እንችላለን። ከዚህ ጋር ከዚህ ጋር ደግሞ ሁለት መሳቢያዎች አሉት፣ በተለያዩ ዘር የተሰሩ ከዚህ ጋር ምንደዛው እናገኛለን ውዶቼ እና ላይክ ሸር እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን በኮሜንት እየሰጣችሁን ያለንን ወሎ ኮምቦልቻ ነው። ፈለጉበት ሀገር እናደርሳለን። በውስጥ መስመራችን ያናግሩን። እዚህ ጋ እንደዚሁ ለአራት የተከፈለ እናገኛለን ውዶቼ፣ በጣም ለየት ያለ ቁም ሳጥን ነው። የዚሁ ጋ ደግሞ በዚህ በአምሳ ስፋቱ ነው፣ ሀያ ሰባት ሺህ ነው ማለት ነው ባስተያየት